ብታምኑን ባታምኑን ይሄ ስፕሬ የቆዳይን ታሪክ ቀይሮታል ማለት ነው። የልጅነት መልኬን የልጅነት ቆዳይን መልሶታል። ጠቋቁር ነገሮችን ማዲያትን፣ አይኔ ስር የበለ የጠቆረውን በሙሉ ሙልጭ አርጎ አጥፍቶልኛል። ሁለተኛ ነገር የቆዳ መድረቅ መሰነጣጠቅ፣ እዚህ ጋር መስመር መስመር የወጣብንን ያጠፋል። ለአስር ቀን ሳታቋርጡት ቤታችሁ ውስጥ ስሩና በእንደዚህ አይነ መልኩይ ከእናንተ የሚጠበቀው ይሄንን እስፕሬ ብቻ እንደዚህ በመርጨት እንደዚህ ያማረ ውብ የሆነ ቆዳ ማግኘት ትችላላችሁ። ኦኬ ሙሉ ቪዲዮን ይዩት፣ ኮመንት አስቀምጡልኝ። እኔ በጣም ወድጄዋለሁ። ለማንኛውም አይነት ቆዳ ይሆናል። በተለይ ያበሻን ቆዳ እንዴት ጥርት ፍክት መስታወት ነው የሚያስመስልልን ማለት ነው። በእንደዚህ አይነት መልኩ ቀን በቀን ለአስር ቀን ይሄንን ስፕሬ እየረጨን የልጅነት ቆዳችንን መመለስ እንችላለን። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች፣ እንደምናችሁ ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ብዝት ይበል። ውድ ቤተሰቦቼ፣ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ሼር ላይ ኮመንታችሁ አይለኝላለሁ። ዛሬ በጣም የሚገርም የፊት ስፕሬ ይዤላችሁ መጥቻለሁ። ይሄ ነገር የሚጠቅመን በቃ ሱፕራይዝ ነው የምትሆኑት በአጠቃላይ እናንተ ከናንተ የምፈልገው ነገር ተጠቀሙ ኮመንቱ ቴንኪው ቴንኪው እንደሚል አልጠራጠርም ማለት ነው አንደኛ ነገር ቆዳችን እንደ መስታወት እንዲያበራ ይረዳናል በጣም ቆዳችን ግሎይንግ እንዲሆን ሻይኒ እንዲሆን እንዲያበራ እንዲያንጸባርቅ እንደተወለወለ መስታወት የሚያንጸባርቅ የጠራ የፈካ ከለር ይኖረናል ጥቋቁር ነገሮች ከፊታችን ላይ ያጠፋልናል። አንቲ ኤጀንት እንደዚህ ግንባራችን ላይ የተሸበሸበ የተሰነጣጠቀ ያጠፋልናል። እርግጠኛ ሆኜ ነው የምናገረው ይህንን ቪዲዮ ስሰራ ማለት ነው። የሚገርም ለውጥ ታገኙበታላችሁ። ከእናንተ የምፈልገው ተጠቀሙ፣ ኮመንቱን አስቀምጡልኝ። በዚህ ቪዲዮ ለመጀመሪያ ጊዜ ይህንን ቪዲዮ እስከዛሬ ከሰራኋቸው ትሪትመንቶች በሙሉ በጣም በአጭር ጊዜ ውስጥ የሚገርም ለውጥ ሙሽራ የሚያስመስል ስፕሬ ነው። ሁሌ ቤታችን ውስጥ የሚኖረን ነገር ነው፣ ግን ማንም ሰው ያልመሰከረለት ነው ማለት ነው። ስለዚህ ቀጥታ ወደ ስራው እንሄዳለን ከኔ ጋር መጀመሪያ እንደዚህ እናዘጋጃለን ሩስ እንጠቀማለን በዛ አርጋችሁ ስሩ። ከፈለጋችሁ ግማሽ ብርጭቆ ሩዝ ልክ እንደኔ፣ እኔ አሁን ግማሽ ብርጭቆ ሩዝ ነው። ማንኛውም አይነት ሩዝ ይሆናል። እኔ ያለኝ በስመቲክ ነው፣ ቤት ውስጥ ያለኝ ማለት ነው። ይሄንን እናጥባለን፣ ሙልጭ አርገን አቧራውን፣ ቆሻሻውን እናጥባለንባ። አጥቤዋለሁ፣ ያሹት ጽድት አድርጌ አጥቤዋለሁ። እዚህ ላይ አንድ ብርጭቆ የሞቀ ውሃ እጠቀማለሁ። የሞቀ ውሃ ነው የምንጠቀመው እናንተ ደግሞ ከፈለጋችሁ ጋዝ ላይ አምስት ደቂቃ ማንተክተክ ትችላላችሁ ሩዙን ማለት ነው ፋይቭ ሚኒት ብቻ ልክ ተክተክ ሲል ጋዙን ማጥፋት ትችላላችሁ አይ ካላችሁ ልክ እንደኔ የሞቀ ውሃ ብቻ በመጠቀም እዚህ ላይ ሩዙን እንዘፈዝፈዋለን ማለት ነው በእንደዚህ አይነት መልኩ እናማስለዋለን ለአርባ ደቂቃ እንተዋለን ማለት ነው ኦኬ ከአርባ ደቂቃ በኋላ ተመልሼ እመጣለሁ። ቤተሰቦቼ ላይክ አርጉ፣ ሰብስክራይብ አድርጉ። እኔ እንደዚህ ቪዲዮ እንደዚህ ትሪትመንት በዮ ዘመኔ ያየሁት ፈጣን የሆነ መልስ የሚሰጥ ለቆዳችን በጣም የሚያጠራ በዚህ ላይ ወዛማ ሻይኒ የሆነ ማዲያት ነሽ። የቆዳ መጨንደድ፣ ጥቋቁር ነገር እንዳለ ጥርጋርጎ ከቆዳችን ላይ ያጠፋል ማለት ነው። አሁን ይሄንን ከአርባ ደቂቃ በኋላ ተመልሽ ይመጣለው እንደዚሁ እተዋለው ማለት ነው። እንግዲህ ከአርባ ደቂቃ በኋላ እዩት ውሃው ምን እንደመሰለ፣ እንዴት እንደተቀየረ ማለት ነው። በጣም ፍቱን መድኃኒት ነው ለቆዳችን ማለት ነው። እዩት። ኦኬ። ሌላ ደግሞ ሁለት አይነት መንገድ መስራት ትችላላችሁ። እንዳልኳችሁ መጀመሪያ ቪዲዮ ላይ ሩዙን እጥብ አድርጋችሁ መቀቀል፣ ውሃውን ሳይጨርስ ወፈር ሲል ውሃው ሾርባ ወፈር ሲል ምን ታደርጋላችሁ? ያኔ ጋዙን ታጠፉትና ውሃውን ታጠሉታላችሁ። ያ ውሃ የሚገርመ ቆዳችንን እንደ መስታወት ሩዙን አይታችሁታላለን። ልክ እንደዚህ ሩዝ ጽድት ያለ የሚያበራ እንደ መስታወት የጸዳ ከለር፣ ግሎዊንግ ስኪን ይሉታል በእንግሊዝኛ። እንግዲህ የገባው ይገባዋል። እንደ ፀሐይ የሚያበራ ቆዳ ነው የሚኖራችሁ፣ ከጥቋቁም ነገር የጸዳ ማዲያት፣ የጸዳ ይሄ ጠብጠብ ያለ ቆዳችን ላይ ያለ ነገር ከሱ የጸዳ የሚገርም በቃ ውልውል ያለ የልጅነት ቆዳ ነው የሚያመጣልን ማለት ነው። አሁን ይሄንን አጣራዋለሁ። በውሃው ነው ባያ አዘጋጁና ይሄንን ማጣሪያ እላው ላይ ታደርጋላችሁ። ይሄ ውሃ አይደፋም። እሺ በብልቃጥ ማስቀመጥ አለብን። ኦኬ፣ በብልቃጥ እስከሚያልቅ ያዘጋጃችሁት ውሃ እስከሚያልቅ ድረስ ትሰሩ ፊታችሁ ላይ ትጠቀሙበታላችሁ ማለት ነው። ይሄው አሁን ይሄንን እዚህ ላይ እጨምረዋለሁ። ለዚህ ያለኝ እዚህ ላይ እጨምረውና ተመልሽ እመጣለሁ ማለት ነው። ለን ጨምሬዋለሁ የቀረውን ደግሞ በብልቃጥ ጨምሬ ክዳን አድርጌ አስቀምጫዋለሁ ማለት ነው። እንግዲህ ይሄንን ፊቴ ላይ በመርጨት ብቻ ቀን በቀን ቀን በቀን ለአስር ቀን ሳላቋርጥ ፊቴ ላይ በመርጨት እጠቀማለሁ ማለት ነው። ጥቋቁር ነገር ከፊቴ ላይ ይጠፋል፣ ቆዳዬ ያንጸባርቃል እንደ ፀሐይ ፍክት ጥርት ያለ በቃ ተአምር ነው የምታዩት ማለት ነው። እኔ እንደዚህ ስናገራችሁ እንደቀልድ ታዩታላችሁ። ሞክሩት ታዩታላችሁ። መሞከር ብቻ ነው። የተሸበሸበ ቆዳማ አይኖርም ፊታችሁ ላይ በጭራሽ ማለት ነው። አሁን ወደ መቀባ እንግዲህ ይሄንን ይመስላል የሰራሁት አያችሁት፣ ይሄንን ማለት ነው። አሁን ይሄንን ቀን በቀን ቀን በቀን ፊታችሁ ላይ ትጠቀሙታላችሁ። አስር ደቂቃ ቆዳችሁ ላይ ታስቀምጡትና ለቅለቅ ትላላችሁ በንጹ ውሃ። የምትቀቡት ግን ቆዳችሁ ንጹህ ሲሆን ታጥባችሁ በውሃ እኔ አሁን ታጥቤያለሁ አድርቄያለሁ በንጹህ ቆዳ ላይ ነው የምትጠቀሙት። በማንኛውም ሰዓት ማታ መቀባት መጠቀም ስላላችሁ ጠዋት ሰዓታችሁን አመቻችታችሁ መጠቀም ይቻላል። ኦኬ፣ ከናንተ የምፈልገው እንደዚህ ይሄን ቻሌንጅ ያዙት። በቃ ቆዳችን ጥቋቁር ነገር እዚህ ጋር በተለይ የሚጠቁር አይናችን ስር የሚጠቁር የበለዘ ነው። አሁን አይኔ በጣም ጠቁሯል። ኦኬ እንደዚህ አስር ደቂቃ እስኪ ደርቅ እተዋለሁ ፊቴ ላይ ማለት ነው። ከአስር ደቂቃ በኋላ ድርቅ ሲል ምጥጥ ሲያደርገው በውሃ ብቻ እለቀለቀዋለሁ። ተመልሼ እመጣለሁ። እናንተም በእንደዚህ አይነት መልኩ ተጠቀሙ። ለአስር ቀን አብረን እንጠቀም ላይ አሁን እኔ አይነት እዚህ ጋር እጠቁራለሁ። ይኸውላችሁ እንዴት እንደሚያጠፋው ተውታላችሁ። የቆዳ መሸብሸብ በተአምር አይኖርም አሁን ከደቂቃ በኋላ ተመልሼ ይመጣለው። ከኔ ጋር ሆኑ እንደዚህ አይነት መልኩ። እንግዲህ ከ10 ደቂቃ በኋላ ምጥጥ ሲያደርገው ተመልሼ ይመጣለው። ኦሬዲ የረጨው ስፕሬ ጠጥቶታል ቆዳይ ማለት ነው። ስለዚህ ዛሬ እንግዲህ እንደ አንድ ብዬ ጀምር ያለው እስከ አስር ቀን ነው ወንጠቀመው። ሁላችንም ሰርታችሁ ተጠቀሙ እሺ። አንድ እንድንሆን ማለት ነው፣ ለውጥም በጋራ እንድናይ። በሁለተኛው ቀን የሚገርም ለውጥ ሰጣችኋል ነገ ስትደግሙት። ዋው ነው የሚሆነው ቆዳችሁ ማለት ነው አሁን ታጥቤ መጣለሁ ከኔ ጋር ፋሚሊ እንግዲህ እዩት ታጥቤው መጥቻለሁ አያችሁት በጣም ነው የሚያጸዳው ቆዳ ኦኬ እንደዚህ አድርቁት እዩት እንግዲህ ገና ሀብዬ የመጀመሪያ ቀን ነው እንግዲህ እዩት እንዴት እንጸዳ እንዴት ብራይት እንዳደረገው እዩት ይሄንን አያት ቆዳችን እንት እንደሚያጸዳ፣ እዚህ ስር የጠቆረ አይጠፋል፣ ማዲያት ራሱ ነጥብ ነጥብ ጣል ያደረገባችሁ። እሺ ከዛ በኋላ መስቸራይዝ አድርጉት። እናንተ የሚስማማችሁን ለቆዳችሁ የሚስማማችሁን ነገር ተጠቀሙ። እኔ የኦሊቬራ ክሬም ናያለኝ። በእነዚህ አይነት መልኩ ሞስቸራይዝ ማድረግ ይሄን ቪዲዮ ከወደዳችሁ ላይክ አርጉ፣ ሰብስክራይብ አድርጉልኝ። ቪዲዮ በጣም እየወረደ ነው፣ ፋሚሊ፣ የእናንተ እርዳታ ያስፈልገኛል። እንግዲህ ነገ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት ሰላማችሁ ብዝት ይበል፣ ሀገራችንን ሰላም ያርግልን፣ ፍቅሩን ያብዛልን እላለው። እንደተለመደው ማለት ነው፣ ነገ በአዲስ ቪዲዮ መጣለው። ስለተከታተላችሁኝ አመሰግናለሁ። በይ